አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራቸው የቻናል ቤተሰቦች እንዴት ናቸው? በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ርዕስ መጥቻለሁ ማለት ነው። ለቤቱ አዲስ ሲሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ዛሬ የመጣሁትኝን የበኒ ሀሺም ጨረቃ ክፍል ስድስትን ይዤ መጥቻለሁ ማለት ነው። አዲስ ሲሆናችሁ የዶሮኒ ኩቱን በመጫን ቤተሰብ ሆኖ አላህ ሰብሀነሁ ወተዓላ ሀገራችንን ሰላም ያደርግልን ማለት ነው። ውዶቼ ክፍል ዘጠኝ ላይ እንዳቆም ነው ለልጃቸው ለአብዱልላ ለአብዱላህ እና አሚና ቢንት ሀቢብ ቢን አብዱል መናፍ ቢን ዘህርያ ቢን ኬላ ቤት ተባለች ሴት ለሚስትነት አጩለት ማለት ነው። በዚያን ወቅት ደግሞ በማህበራዊ ደረጃ በዘር ክብር ከየትኛውም የቁረሽ እንሰት የበለጠች ነበረች። አባቷ የበኒ ዘህር የተከበረ ጎሳ አለቃ ነበር። አብደላህ አብደላህ መካ ውስጥ አገባ። ከትዳር ከጥቂት ጊዜ በኋላ አባቱ አብደላህ ሙጠሊብ ተምር ሸምት ዘንድ ወደ መዲና ላኩት። እዚያው ሞተ። የረሱል ሰለላሁ ዐለይሂ ወሰለም አባት ያ የእድሜው 25 እድሜዎቹ 25 ነበር የሞተው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት እንደሆነ ብዙሃን የታሪክ ሊቃውንት ይሄ የተጻፈ ነው ማለት ነው። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም አባት አብደላ ትቶት ያለፈው ሀብት አምስት ግመሎች፣ የተወሰኑ ፍየሎችና በረካህ ወይም ኡሙ አይመን በመባል የሚታወቁ ሀበሻውያን አገልጋይ ብቻ ነበሩ። በረካ የነብይ ሙሐመድ በረካ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መውግዚት ነበረች እና ከዛ ቀጠለን አሁን ክፍል ስድስትን እናያለን ማለት ነው። ከልደት እስከ ነብይነት የመልእክተኞች ፈረጥ የተወለዱት በመካ የበኒ ሐሽም ሸለቆ ውስጥ በወር ረቢል አወል በዘጠነኛዋ ቀን በእለተ ሰኞ ማለትም እውቁ የታሪክ ተመራማሪ ሙሐመድ ሱለይማን መንሱር ፈሪ እና የሰነፍ ፈሊክ ምሁራን ማሕሙድ ባሽ እንዳረጋገጡት በወርሃዊ ኤፕሪል 571 ዓመተ ምህረት የ የዝሆኑ ክስተት በተፈጸመ በአመቱ ኪስራ አኑሹዋር በነገ አርባ ዓመቱ ነው። እብኑ ሰዒድ እንደ ዘገቡት የነቢዩ ሙሐመድ ሶለላሁ አለይሂ ወሰለም ሶለላሁ አለይሂ ወሰለም እናት ስለዚያች እለት ሲገልጹ ሙሐመድን ሙሐመድ ሶለላሁ አለይሂ ወሰለም በወለድኩ ጊዜ ከማህፀን የብርሃን ወጥቶ የሶርያን አብያት መንግስታትን በብርሃኑ አደመቀ ብለዋል። ነቢዩ ሶለላሁ አለይሂ ወሰለም በተወለዱ ጊዜ በርካታ ተአምራት እንደ ታዩ ተመስክሯል። በዕለቱ ከኪሳራ ቤተ መንግስት ውስጥ አስራ አራት ጉልታቶች ተንኮ ታኩተዋል። መጀዋሊሳውያን ያመለኩት የነበረው እሳት ጠፍቷል። በሷ በሐይቅ ዙሪያ የነበሩ አብያተ ክርስቲያን ሀይቋ ሰጥሞ ፈራስ ፈራርሰዋል። ጦበር በሀይቋና ሌሎች የታሪክ ዘገባዎች ይህንን ዘገባ አስፈረዋል። ነቢዩ እንደተወለዱ እናታቸው ወደ አያታቸው ወደ አብዱል አብዱልሙጠሊብ የብስራት መልእክት ላከች። አያታቸው በደስታ ተሞልተው መጡ። ህጻኑ ወደ ካዕባ ይዘውት ገቡ። ዱዓ አደረጉለት፣ አላህም አመሰገኑ። ሙሐመድ የሚል ስምን መረጡለት። ይህ ስም ከዚህ ቀደም በአረቦች ዘንድ የሚታወቅ አልነበረም። አረቦች እንደሚያደርጉት በሰባተኛው ቀን ገረዙት። እንደተወለዱ ከእናታቸው ቀጥሎ ያጠባቻቸው ሴት ሱወይባህ የተባለ ሴት የአቡ ለሃብ አገልጋይ ናት። መስሮህ የተባለው ልጇን ወልዳ በማጥባት ላይ ነበረች። ከነቢዩ መሐመድ ሶለ ላሁ አለ ወሰለም በፊት ሐምዛ ቢን አብድል ሙጣሊብ ከርሳቸው በኋላም አቡ ሱለይማን ቢን አብዱል አሲድ አል መክዙሚን አጥብታለች። የልጅነት ዘመን ከተማ የሚኖሩ አረቦች በልጆቻቸው አሳዳጊዎች የማፈላለግ ልምድ ነበራቸው። አያታቸው አያታቸው አብዱል ሙጣሊብ አሳዳጊ ሲያስፈላልቁ ከሰዒድ ቢን በከር ጎሳ የሆነች እንስት አገኙ። ሀሊማ ቢንት አቡ ዙአብ ትባላለች። ባላ አልሐሪስ ቢን አብዱል ኡዛ ይባላል። አቢ ከብሺህ በሚል ቅጽል ስምምም ይታወቃል የዚያው ጎሳ አባል ነው።

አጥብታቸው አለኝ እናም ሀምዛ ከአላህ መልእክተኛ ጋር በሁለት ወገን በጥቤት ይገኛሉ። እንደ አንደኛው በሱወይ ባህ በኩል ሲሆን ሁለተኛው ሰኤድ ያል በኩል ነው። ሱብሃንአላህ ሀሊማ ስለ ነቢዩ ሙሐመድ በርካታ ማነት ድንቅ ድንቅ ታሪኮች አውግታለች። ኢብን ኢስሐቅ እንዲህ ማለቷ ዘግበዋል። በማሳደጉ ልጅ ፈለጋ ከትንሽ ልጅ ከባሌ ጋር በመሆን ከበኒ ሰኤድ እንሰቶች ጋር ወጣው። አመቱ የድርቅ አመት ነበር። ምንም ነገር አልነበረንም። በቋማ አህያ ተፈናጥጬ መጣው። ግመልም ነበረች። ልጃችን ከረሃብ የተነሳ ስለሚያቅፍ ሌሊቱን ሙሉ እንቅልፍ በአይናችን ሳይዞር ይነጋ ነበር። ጡቴ የማይጠግብ ወተት አልነበረውም፣ ግመሏም የሚታለብ ወተት አልነበራትም። ግና እንዳች በጎ ነገር ተስፋ እናደርግ ነበር። አህያ የጋለብኩ ነጭ መንገድ ተጓጓስኩ። መካ ደረስን፣ የምናሳድገው ልጅ ፈለገን። የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ያገኙ እንሰቶች ሁሉ የቲም መሆናቸው ሲነገራቸው ሲወስዷቸው ፈቃደኝነት አልሆኑም። ምክንያቱም ልጅ የምናሳድገው ከአባቱ በጎ ውለታ በመፈለግ ነበር። አብረው የመጡ እንሰቶች በሙሉ ለማሳደጉት ልጅ አገኙ። ልንመለስ በመዘጋጀታችን ላይ እያለን ባለቤቴ እንዲህ አልኩት፣ በአላህ እምላለሁ የማሳድገው ልጅ ሳልይዝ ባዶ እጄ መመለስ አልፈልግም። ያንተ የቲም ልጅ ይዤው እመለሳለሁ አልኩት። ይህንን ያዘኘው፣ አላህ በረከት ያደርግልን ይሆናል ከክፍል አለኝ። በረከት ያደርግልን ይሆናል አለኝ። ሄድኩና ያዝኩት። እንደ ወስደው ያስገደደኝ ሌላ ልጅ አለማገኘቴ ብቻ ነው። ይዤ ወደ ማረፊያችን ተመለስኩ። ከጭኔ ላይ ሳስቀምጠው ጡቶቼ ወተት ያፈሱ ጀመር። እስኪ ጠግብ ድረስ ጠጣ። ወንድሙም እንዲሁ እስኪ ጠግብ ድረስ ጠጣ። ሁለቱም ተኙ። ከዚያም ቀን በፊት በልጄ ለቅሶ ምክንያት ተኝቴ አናውቅም ነበር። ባለቤቴ ወደ ግመል ሲሄድ ጋቷ ምቶ አገኘ። አልቦ አመጣና እስክት ጠግብ ድረስ ጠጣን፣ እስክንጠግብ ድረስ ጠጣን ይላሉ። መልካም ሌሊትን አሳለፍን። ሲነጋ ባለቤቴ ሐሊማ ሄይ የያሽው ልጅ በረከታማ ነው አለኝ። በአላህ እምላለሁ እኔም እንደዚያው እንደሆነ ተስፋ አደርጋለሁ አልኩት። ጉዛችንን ቀጠልን። ከአገራችን ከበኒ ሰኢድ ምድር ደረስን አርፈን እንዲያ ያለ ድርቅ አይቺ አላውቅም፣ ግን ከተመለስን በኋላ ቤታችን በረከታማ ሆነ። በዚህ ሁኔታ የአላህ በረከት እያገኘ ሁለት አመታትን አሳለፍን። ልጁም እያደገ ሄደ። ጨዋነቱም እንደ ሌሎቹ ልጆች አይደለም። ሁለት አመት ሲሞላው ጎበዝና ጠንካራ ልጅ ሆነ። ወደ እናቱ ወስደ ነው በረከታማ ከመሆኑ አኳያ አብሮ እንዲቆይ እናቱ ልተማጽናት አብሮ እንዲመለስ ፈቀደችለት። የአላህ መልእክተኛ ሰለ አላሁ አለይ ወሰለም በዚህ አንኳኳን ከበኒ ሰዒድ አገር ቆዩ። እድሜያቸው አራት ወይም አምስት አመት ሲሞላቸው አስገራሚ ነገር ተከሰተ። ሙስሊም አነስን ዋቢ በማድረግ እንደዘገቡት የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ከልጆቹ ጋር በመጫወት ላይ እያሉ ጅብሪል መጣና፣ ያዛቸው፣ ከመሬት ላይ ላይም ጣላቸው። ደረታቸው በመቅደድ ልባቸውን አወጣው። የተላመጠ ሥጋ የሚመስል አንዳች ነገር ከውስጡ አወጣ። ይህ የአንተ ውስጥ የሰይጣን ድርሻ ነው ካለ በኋላ በወርቅ ሳህን ላይ አስቀምጦ ድርሻው ነው ካለ በኋላ በወርቅ ሰሃን ላይ አስቀምጦ በዘምዘሙ ውሃ አጠበው ከዚያም ወደ ነበረበት ቦታ መለሰው። ልጆቹ ወደ እናታቸው እየሮጡ በመሄድ ሙሐመድ ሰለላሁ ዐለይሂ ወሰለም ተገደለ ተገደለ ነገረበት ከእነሱ ጋር ስትመጣ የነቢዩ ስለ ላሁ ሰለም ፊታቸው ተለውጧል አገኘቻቸው። አነሰ እንዲህ ሲሉ ተናግረዋል። አነስ የዚህ ክስተት ፋና ከደረታቸው ላይ እመለከት ነበር። ሙስሊም ይሄንን ዘግበውታል ማለት ነው። ስብሓናላ እና በቀጣይ በክፍል ሰባት እስከምንገናኝ ቀጣይ ሰላም ቆዩልን። ማለት ነው በጣም ደስ የሚል አዝናኝ ነው። ይሄ በሙሉ የነብዩ ኸል የነብዩ ሰለላሁ ዐለይሂ ወሰለምን ታሪክ የሚያሳይ ነው ማለት ነው። አላህ ይጠብቀን። ያው ረቢ ሱብሃንአላህ። ገና በልጅነታቸው እንግዲህ ጅብሪል መቶ ልባቸው ልባቸውን አውጥቶ በዘምዘም እንዳጠባቸው ያኔ እናታቸውም እንደተናገራቸው ያው ገና በልጅነታቸው ነቢይ መሆናቸው የታወቀ ነው ማለት ነው። ገና ሕፃን እንደሆኑ ያኔ ሀሊማም ስትወስዳቸው በረከት እንዳለ ነበረ የተነገረው ማለት ነው። በጣም የሚገርም ነው እና ቪዲዮው ደስ ካላችሁ ላይክ አድርጉ፣ ደስ ካላችሁ ደግሞ ዲስላይክ በማድረግ ቤተሰብ ሁኑ። አመሰግናለሁ። ሁሉ ይሄ ክፍል ሰባትን ደግሞ ቀጣይ ይዤ እመጣለሁ። ባይ ባይ። እወዳችኋለሁ። አላህ ሱብሓነሁ ወተዓላ ሀገራችንን ሰላም ያደርግልን። በያላችሁበት የአላህ ህዝነት ረህመት ሁሉ ከእናንተ ጋር ይሁን እላለሁ። እወዳችኋለሁ፣ ከብራችኋለሁ። ባይ ባይ። ወደችኝ